ምክንያት እሱ ከኸለቀው ቦታ የተባለ ነገር በሙሉ አላህ ከኸለቀው ከነዛ ነገሮች በሙሉ አይፈልግም አይደል? ቦታ አይፈልግም እያልኩ እኮ ነው። የፍጡርን ባህሪ ጭራሽ አይፈልግም፣ አይይዝም። የት ሁሉም ቦታ አለ ታዲያ ወይስ የት ነው ያለው? ይሄን ብቻ ነገር እሺ፣ አላህ ተቀያያሪ ነው ብለህ ታስባለህ? አላህ እንዴት ይቀያየራል? አይቀያየርማ፣ ሁሌም አንድ ነው እሱ ሹክራን አርሽን ሳይፈጥር በፊት ከምን በላይ ነበረሽ ልትል ነው? አርሽን ሳይፈጥር በፊት እሱ ምን አገባኝ ነው። እኔ ቋውን ዝም ብዬ እሱ ብቻ ማመን ነው እኔ እንዴት ነው የማያገባ። እሱ የትም ነኝ ይበለኝ ምን ይበለኝ፣ አለኝ ካለኝ በቃ ዱአይን ከተቀበለኝ እኔ ሌላ ነገር አልፈልግም ከሱ በቃ። ቦታ ስለምን ሰጣው አላህ እኮ። አንደኛ ካፊር ብሎ ማለት እኔን ያሻረከ ሰው ነው ብሏል? እ ጓደኛዬ ሰተህ ሰው ነው ብሏል እኮ እኔ አሁን አንቺ እኮ በምትይኝ በምንድን ማምነው አረህማን ወደ ላርሽ ስተዋ ሰባ ትርጉሞች አሉት ብለሻል ስተዋ ማለት ተደላደለ ነው አለ ይቀመጥም ከፈለገም ይነሳም እኔ ምን አገባኝ ስልጣን ከፈለገ ይቀመጥ ከፈለገ ይነሳ ከፈርኩ አላህ አሁን አንተ

ይህንን መልእክት ለመቆልመም ይሞክራሉ። የሚደንቀው ሌሎችን አላህን ከፍጡራን ጋር ታመሳስላላችሁ ማለታቸው ነው። የእውነት አላህን ከፍጡራን ጋር የሚያመሳስለው ከነዚህ የቁርአን ገለጻዎች አላህ ፍጡሩን እንደሚመስል መገንዘቡና ከዚህ ደግሞ ግንዛቤው ለመራቅ ብሎ ሌላ መፍትሔ የሚፈልግ ሰው ነው። እንዲህ የሚያደርግ ሰው በትክክል አመሳሳይ የሚባለው ግን መላው ሙስሊም ህብረተሰብ እነኚህን አንቀጾች ሲሰሙ አላህ ከፍጡራን ጭራሹን ሊመሳሰል እንደማይችል ስለሚገነዘቡ መልእክቱን ማጣመም አላስፈለጋቸውም፣ እንዳለ ይቀበሉታል። ስለዚህ ትክክለኛው እና ቀላሉ በሰለፎች ዘንድ የተረጋገጠው መፍትሄ አላህ ሱብሐነሁ ወተዓላ ራሱ ያረጋገጣቸውን ባህሪያት እንዳሉ መቀበል ነው። ግን የሚያፍሩበት መሪ ነው ያላቸው። እኔ በጣም ኢትዮጵያ ላይ ሆነ ያሁን ኢትዮጵያዊ ብትለኝ አልሸማቀቅም። ሀበሻ ነኝ ብትለኝ ብትለኝ ደስ ብሎኝ አቤት ለበይ ክላለሁኝ እና ሀበሻ ሆኖ ሀበሻን የሚያንቋሽሹ የኢማም የሙሐመድ ብኑ አብዱል ወሃብ ተከታይ ሆነው

የሚከተሉት ነው ግን ሰለፊ ብሎ መጥራት እነሱን በፍጹም የሆነ አቂዳቸውም የሰለፍ አቂዳ አይደለም፣ የከለፍም አቂዳ አይደለም። የሙሐመድ ብን አብዱልዋሃብ የብኑ ተይሚያ ነው። ዋሃብያ እኮ በብኑ ተሚያ ጊዜ የለም። በነገራችን ብኑ ተሚያ ማለት በሰባተኛው መቶ ዓመት ላይ የነበሩ ሰውዬ ናቸው። ዋሃብያ የሚባለው የመጣው ተተባለ ብዬ ነው እኔ ዋሃብያ ለልም ማለት ግን እንደ ሰዎቹ በሚሉት ዋሃብያ የሚባለው የመጣው አንድ ሺህ ሁለት መቶ ከሆነ በኋላ ነው። ወሃቢ ራሳቸው ምን ይሃቢ ያበሉ ሰዎች እንግዲህ ሱዑዲ ያሉት ዑለማዎቹ ነው የሚሏቸው አይደለም። መነሻው ዛ ነው። እነሱም ወሃቢያን ነው አይናለውም። የሚባለው ፍጡር ሲሆን ነው። አላህ ያያል፣ የማየት ሲፈት አለው። ያያል፣ ሩእያ ሲፈት አለው። የሚባል ሲፈት አለው። እግር ብለህ አልከው፣ አሳጥርከው በእግር አይን ያልከው እንደሆነ እዚህኛው ላይ አሳጠርከው። እንጃ እንነግራለን እንጂ እንዲሁ ያለምን መሰረት ሰዎችን በእንዲህ አይነት ስም መወረፉ በቂ አይደለም። እና ንጊዜ ነገሩ ድንበር አልፎ በቃ የሆኑ ትክክለኛ መሆኑን የሚያውቁትን ነገር ራሱ የተከታዩ ሰዎችን ወሃቢ የሚሉ ሰዎች አሉ። አንዱ ከአላህ ውጪ ሌሎችን መለመን አይቻልም ብሎ ለአባት ሲያስረዳ